የሻማ ማብራት ስነ ስርዓት በምስራቅ ጎጃም በሚገኘው በታሪካዊው በደብረ ኤልያስ ገዳም በእብሪተኛው አጋንንታዊና ፋሽስቱ የኦዴድ ብልጽግና ግብረ አራዊት ሰራዊት ግልጽ ወረራ ታውጮ ከ570 በላይ መናኒ መነኮሳት ቀሳውስትን እንዲሁም ምእመናንን በአሰቃቂ ሁኔታ ጨፍጭፏል። ለብዙ ዘመናት ተከብሮ የኖረውን ገዳም በመድፈር ከፍተኛ ውድመትን ከፈጸመ የፊታችን እሁድ ግንቦት 25 ቀን 2025 ሁለተኛ ዓመቱን ያስቆጥራል። በመሆኑም የንጹሐን መነኮሳት ካህናትና የምእመናን ደም በከንቱ ፈሷል። ደማቸውም ይጮኋል። አውቆ የተደበቀን ቢጠሩት ወይ አይልም እንዲሉ ከጨፍጫፊው ፋሽስታዊና ጋነንታዊ ስርዓት ፍትህ እንደማይታሰብ ግልጽ ነው። የኢትዮጵያ ኦርቶዶክስ ተዋህዶ አማንያን መሆናቸው ወንጀል ሆኖ በግፈኛና ዘረኛው የዓብይ አህመድ ትእዛዝ በአረመኔያዊ ጭፍጨፋ የተረሸኑ አባቶችና ምዕመናንን ለማስታወስና ለማክበር የሻማ ማብራት ሥነ ሥርዓት ተዘጋጅቷል። የእነዚህ መንፈሳዊ አባቶችና ምዕመናን በከንቱ የፈሰሰ ደም ግድ የሚላቸው ኢትዮጵያውያን በሙሉ በተጠቀሰው ስፍራ በመገኘት አጋርነታቸውን እንድታሳዩ በጥብቅ እናሳስባለን። ቦታ፣ በነጩ ቤተ መንግስት፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500። ቀን እሁድ ሜይ 25 2025። ሰዓት ከ7 PM ጀምሮ። አዘጋጅ የዋሽንግተን ዲሲና አካባቢው የትዕይንተ አማራ አስተባባሪ ከዓለም አቀፍ የአማራ ግብረ ኃይል አስተባባሪ ጋር በመተባበር